እናንተ ምን እያደረጋችሁ? በቃ የመንደሩ ታዳጊ እንዲህ በቃ ደግ ማለት ነው። እናንተን እያየህ ምን አደረግን? አንቺ አትከራከሪኝ፣ እሱ ባህላችንን ስለማያውቅ ነው። አንቺ ግን ባህላችንን እያወቅሽ ከማታውቂ ሰው ጋር ትተቃቀፊያለሽ። ከተማ ሄደሽ ወንድ ፍለጋ ትዞሪያለሽ አይደል? ማን ነው እነዚህ የምትናገረው? ጽናትን እንዳይሆን። ከተሞች እኮ ማታደርጉት ፋሽን የለም። ሱሪ አድርገ ጸጉር ተቆጠ ሴት ነኝ እንዳትል ብቻ። ጭራሽ ነኝ ሴት አላወከኝም እና ለምን ትፎክራለህ? ባለፈው ብቻህን ብትመጣ አሳዬ ነበርሽ። ደግሞ ሁለት ሆናችሁ መምጣታችሁ ሳያንስ እንደ ፈሪዱላ ከኋላ መታችሁኝ አይደል? ወግ ወጉንማ ይዞሃል። ቆይ ከእኔ ምንድን ነው የምትፈልጉት? እንዴ ወንድምህማ ገባ አይደል? እንዴ ለምንድነው በሰላም እንድኖር ማትተወኝ? ሃይ አንቺ ማን ነው ይፈልገሻል? ለአባትሽ እንኳን ያልታዘሽ የሰርግሽን ድፍድፍ የደፋሽ ድፍት ያድርግሻል። ሆኖም ማን ይፈልግሻል? ይኸውልህ፣ ምንም በል፣ ምን እኔ እፈልጋታለሁ፣ ትሰማኛለህ? ደግሞ ለማንም አሳልፌ አልሰጣትም። እርግጠኛ ነህ? በህይወቴ እንደ ዛሬ እርግጠኛ ሆኛለሁ። በጣም ጥሩ። ይህንን ቃል እንዳትረሳ፣ በቅርቡ እንገናኛለን። ያኔ ትለምነኛለህ። እኔ አንተን መቼም አለ ምንም እሺ ሰላም ሰላም ቤተሰብ፣ እንግዲህ የኪራና የጽናት ድራማ ክፍል መቶ ሀምሳ አንድ ጀምሬ ዋለሁ ማለት ነው። በጣም ደስ የሚል ነው እንግዲህ በላይ ተከታታይ ድራማ ነው። ይሄን ተከታታይ ድራማ ላይክ እና ሰብስክራይብ እያደረጋችሁ ተቀላቀሉ። ኪራና ጽናት ወደ ገጠር ገብተዋል፣ አባቷ ጋር ሄዳለች ማለት ነው። እንግዲህ የጽናት የድሮ የሚፈልጋት እጮኛዋ አባቷን በዚህ መልኩ አንቆ ሲያንገላታቸው ነበረ ሰክሮ ማለት ነው ማለትም መንገድ ላይ ሰክሮ አግኝተውት አባቷ ምን ሆነህ ነው አንተ ምን ደው ምን ጠጥተህ ነው ምን ሰክ እንደዚህ የምትሆነው ምናምን ሲሉት እሱ ደግሞ ነገር ስላለበት ምን አገባህ ምናምን ብሎ እንቃረጋቸው እንደው ማንተ ነህ ባላጋራዬ ልጅህን ተቆጥተህ ለእኔ ብትድር ሊኖሮ እሷን ቢያትልም ነበር ብሎ እንቃ ሲያደርጋቸው ኪራና ጽናት እየገሰገሱ ደረሱ ማለት ነው እየገሰገሱ ደረሱና አባቷን አዳነች። ከዚያም በኋላ ሰውየውን አሳሰሩት ማለት ነው። እስር ቤት ገባ። አሁን እስር ቤት ገብቶ ወንድምየው ደግሞ መጥቶ ቤት መጥቶ እነ ፅናት አባት ቤት መጥቶ ወንድምየው እየዛተባቸው ነበረ። የኔ ዘመዶች አገልግል ይዞ ምናምን ምናምን የኔ ወንድም ጥየቃ ሄደዋል። እናንተ ተሰብስባችሁ እንደ ልባችሁ ትበላላችሁ ነው ያለው። እንደ ልባችሁ ትበላላችሁ፣ ተጣላችሁ፣ የኔ ወንድም ታስሮ ብሎ እየዛተባቸው ነበር ማለት ነውእና እንግዲህ ጽናት እና ኪራ አላቅም። ኪራ እንግዲህ እኔ ጽናትን በማንም አለውጣት፣ በምንም አልተካትም ምናምን እያለ እየዛተ ነበር ጀግናነኝ እያለ ማለት ነውእና ልምጭ እንኳን ሳይዝ በእጁ ኪራ ገጠር ገብቶ ትደበደባለህ። ማነው የሚያሸንፈው እንግዲህ እኔ ፈራሁልህ ኪራ፣ ጽናትን እዛው ገጠር እንዳይወስዱብህ ፈርቻለሁ። እንግዲህ ማን ነው የሚያሸንፈው? በቀጣይ ተከታታይ ድራማቸው እናያለን። በቀጣይ ድራማቸው ደግሞ እናያለን ማለት ነው። ማን ነው አሸናፊ? ማን ነው፣ ማን ነው የሚያሸንፈው? ማን ነው አሸንፎ ጽናትን የሚይዛት፣ የሚወስዳት ማን ነው? እንግዲህ አናቅም። ኪራ ግን ፈራሁለት እኔ ኪራን የሆነ ነገር አድርገው ጽናትን እዛው ገጠር እንዳያስቀሯት ነው የፈራሁት። ግን የጽናት እጮኛ አሁን ታስሯል። ምናልባች ቢፈራና አሁን የሚያሳስሩኛል ሲል ቢፈራ የሚለው ሀሳብም አለ። እኔ ቀጣይ እንትናቸውን ለማየት ጓጉቻለሁ ማለት ነውና ኪራንም የሆነ ነገር እንዳያደርጉት በጣም ነው እንቡርንቡር እያሉ ያሉት እነሱና ይሄ የከተማ ሰው ደግሞ ዱላ እንኳን አመታት ምናምን አይችሉበትም ምንም ነገር ደግሞ የላቸውም። እንግዲህ እችልሃለሁ እያለ እየዛተ ነበር። እንግዲህ አቶ ኪራ አቶ ኪራ እንግዲህ ቻለው ማለት ነው፣ ቻለው። እንግዲህ ፍልሚያው ጀምሯል። ፊልማው ማን ነው የሚያሸንፈው? ማነው አሸንፎ ጽናትን የሚወስዳት? አላውቅም። ግን ገጠራቸው በጣም ደስ ሲል ነበረ፣ በጣም ደስ የሚል ህይወት ነበረ። የጽናት አባትን በበሽተኛ ጎናቸው አንገላቶ አንገላቶ ቤቱም ሄዶ ደግሞ ዝቶበት የጮኛዋ ወንድም ዝቶባቸው ራሱ ታመዋል ማለት ነው፣ አስም አለባቸው ወደዛው ደግሞ በሽታዎቸው ተነሳና እያጣጣሩ ይገኙ ነበር። አባቷን በድንጋጤ ማለት ነው እንግዲህ፣ አባቷም አንድ ነገር እንዳይሆኑባት እፈራላታለሁ ጽናት። እንግዲህ የሴት ነገር ምን መላ የለንም ማለት ነው። እና ይሄ ድራማ ወንዶች ማለት ነው የድሮ እጮኛችሁን ድሮ የምትፈልጓትን ሌላ ሲያነሳባችሁ ሌላ ሲነካባችሁ ለምንድን ነው ሴት ልጅ አልፈልግም ስትላችሁ፣ ለምንድን ነው ወንዶች እንደዚህ ትከነረርድብን የምትሉት? በቃ እኔ ልጅ ገና በቃ ትላላችሁ። እንግዲህ እጮኛ እጮኛዋ እንግዲህ የራሱን ህይወት እየኖረ ነው ብላለች። የራሱን ህይወት አግብቶ እየኖረ ነው ለምንድን ነው እኔን የማትተውኝ ነው ያለችው ጽናት። ለምን እኔ ራሴን ህይወት እንድኖር አተውኝም ነው ያለችው። እና አግብቶ የራሱን ትዳር እየኖረ ከሆነ ምንድን ነው የሚያንዘላዝለው እንደገና ጽናት ጋር ምናምን ምናምን እንዴ? ይደብራል እኮ ሌላ ሰው ጋር ህይወት መቀጠል የለባትም ማለት ነው። አንድ ሴት ልጅ ከእናንተ ጋር ብቻ ከዚያ ከዱሮ ብቻ ሳትፈልገው በግዴታ መኖር አለባት ማለት ነው። አይኖርባትም። እንደፈለጋት መኖር አለባት። አንተም የፈለግህን መርጠህ መኖር አለብህ ማለት ነው። እና እንግዲህ ተጀምሯል። አንቺ ከተማ ይሄ ሺው፣ እሱስ ባህላችንን ሳያቋርጠው ነው። አንቺ ባህላችንን ታውቂያለሽ፣ ወንድ ይዘሽ እዚህ የምትንዘላዜው ምን ያለው ወንድማ ወንድሙ ማለት ነው የእጮኛዋ ወንድም። ምን አገባህ ነው ያለችው ከተማ። ኮ ሄደችው እሷ የራሷን ህይወት ልትኖርና ተምራ ህይወቷን ልትለውጥ እንጂ ልትንዘላዘል አይደለም አለ ደግሞ አቶ ኪራ። አዎ አቶ እንትና ማጽናትማ። አዎ ከተማ ሄዳ የተማረች ትምህርቱ ቅጥጥ ብሏል ማለት ነው። ከኪራ ጋር ፍቅሯን እንከሽ ያደረጉ የበሉ የጠጡ ነው ያሉት። እሺ ፍቅራቸውን እያጣጣሙ ነው ያሉት። እና ከተማ ሄዳ እየተማርኩ ነው ብላ አባቷን ትሸውድ ነበረ፣ ግን ሰው ቤት ሰራተኛ ሆና ከኪራ ጋ ፍቅር ጀምራ ምናምን ነበረ ህይወቷ ማለት ነው። እንግዲህ ጽናት እንጂ እየተማረች አልነበረም። ትምህርት የለም፣ ግን እኔ እየተማርኩ ነው እያለች አባቷን ራሱ ትሸውድ ነበረ። የውሸት ትምህርት ምንም ነገር ትምህርት ሳትገባ እሷ ከኪራ ጋ በቃ ብዙ አለሞችን ብዙ ነገሮችን አድርገው እስካሁን ድረስ ይሆና ቀጥለው ዋሉ። ክፍል ሀምሳ አንድ ደርሰዋል ማለት ነው። ክፍል 151 ደርሰዋል እንግዲህ። ና ካሁን በላይ ማን ነው የሚያሸንፈው? ማን ነው አሸንፈው የሚወስዳት አላቅም? ኪራ ነው የሚያሸንፈው ወይንስ ዘለቀ ፈለቀ? ዘለቀ ፈለቀ ናቸው መሰለኝ፣ ወንድምና ወንድሞቹ ዘለቀና ፈለቀ ናቸው አሸንፈው የሚወስዷት? ማን ነው አላቅም? እዛው ግን ገጠር እንዳያስቀሯት ጽናትን ማለት ነው እንደ ፈራሁኝ እዛው አግተው ምናምን በቃ ኪራን የሆነ ነገር አድርገው፣ አላቅ ብቻ። ምን እንደሆነ ቀጣይ ቪዲዮአቸውን ለማየት እኔ ጓጉቻለሁ ለራሴ። እና ውድ ቤተሰቦቼ እንግዲህ ይህን ይመስላል። ስለተከታተላችሁኝ አመሰግናለሁ። እርግጠኛ ነኝ ትከታተሉኛላችሁ ብዬ እንግዲህ ይህን የመሰለ ምግብ እየሰራሁኝ እያዘጋጀሁኝ ነው። ወሬን እየከካሁ ያለሁት ማለት ነው ስለ ድራማው። ይሄም ራሱ ቪዲዮዬ፣ ምግብ ስራ የራሱ አንድ ሙያ ነው ማለት ነው። ይህም መሳይ ምግብ እየተሰራላቸው እንደው ላይክ አያስደርግም ሰብስክራይብ አያስደርግም አይባልም። እንደው መቼም አስተሳሰባችሁ ያው እንግዲህ ትንሽ ካላለበስተቀር መደረግ አለበት ማለት ነው። እና ቀጣይ ቪዲያቸውን እየመጣለሁ እንግዲህ ሰዎች ላይክ እና ሰብስክራይብ አድርጉ። እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁኝ። ባይ ባይ። ይህን የመሰለ ምግብ እንግዲህ መዳም ቤት እንደዚህ ያደረጋችሁ። በነገራችን ላይ ባሚያ ምንድነ ይሄ ብድጃን ምናምን አገራችን ገብቷል፣ ኩሳ ምናምን አገራችን አለና ኢትዮጵያን ብንሄድ ራሱ ሰርተን እንበለዋለን ይሄን ነገር ማለት ነውና ሞያ ለራስ ነው። እንዴት አጠቃቀሙ ማወቅ አለብን። ሀገራችን ሄደን ራሱ ሰርተን እንበለዋለን። በጣም ደስ የሚል የሚጥም የምወደው ምግብ ነው።